መድብል ትልቅ ችግር እና ፈተና ይገጥመዋል። መድብል ተያዘ ማለት የምሳሌ ህይወትም አደጋ ላይ ነው። በዚህ ጋር ብሩክን ፍለጋ ብሎ ብሩክ ከዚህ ቀደም ደብዳቤው ላይ እንደጻፈውም ልጄን አደራ፣ ምንም ነገር እንዳታደርግ ብሎታል ማለት ነው። ሆኖም የወንድሙ ነገር ስላሳሰበው መድብል በአሁኑ ሰዓት ዝናን አግቶት ይገኛል። ዝና ለካሌብ ሞልሲሳ ማለት የቀኝ እጁና ሁሉን ነገር የሚያከናውንለት አንድ የሚተማመንበት ምስጢረኛ ጓደኛው ወንደ ወንድም የሚሆነው ማለት ነው። በማይመጣው ነው የመጣችሁት። እኔ ተተቆጣው ደግሞ ምን አይነት ሰው እንደሆንኩኝ ታቁኛላችሁ ብሏታል። ኤፍራታም ሆነች መሀሌት በጣም እየፈሩ ነው ያሉት። ኤፍራታ ዝናን አሳልፋ ለመድብል ብትሰጠውም መድብል ግን እንዲወገድ ዝና የሰጣት መድኃኒት ባለመስራቱ ሳይሆን ኤፍራታ በመርበት በቷ ነው። በጣም የሚያሳዝነው አሁን ላይ ኤፍራታ በጣም በጭንቅ ውስጥ ትገኛለች። ማለት እቤት ድረስ በመሄድ የማይነካ ከዝና የበለጠ ጀግና ይመጣልካል እቤትህ ድረስ ብለዋለች ማለት ነው። መድብል ካሌብ ሙልሲሳ ምን አይነት ሰው እንደሆነ እስር ቤት በነበረበት ጊዜ ሁሉንም መረጃ ደርሶታል። ዝና ለመያዝ በሞከረበትም ሰዓት ለወጓደኛው ለሞገስ አጫውቶታል። ካሌ ማለት በጣም ብዙዎቹ በሱ ወንጀል ታስረው እስር ቤት እንደማቀቁ እንዳሉና አሁን እኛን ዝናን ስኒ ዝና ሳይሆን የሚያስፈራን ከዝና ጀርባ ያሉ ናቸው። እዚ ጋ አምሳ በአምሳ ነው፣ ወይ ከኛ ወይ ከእነሱ የሰው ህይወት ይጠፋል። እኔ ደግሞ ከዝና ምንም አልፈልግም ብሩክ የት እንዳለ ብቻ እንዲነግረኝ ነው ብላው ነበር። ዝና ብሩክ የት እንዳለ በፍጹም ሊያውቅ አልቻለም። የታገተበት ቦታ ቢደበደብም አልናገርም እኔ የገደል ማሚቶ አይደለሁም እያለ ይገኛል። ዳጣን አንቺ ትረጅኛለሽ ነይ፣ ነይ ጠጋቤ ልንገርሽ ብሎ ጆሮዋን ገንጥሎላታል። ይሄም በጣም ነው የሚያሳዝነው ነው መሀሌት ስለ ዝና እውነታውን እንድትናገር ኤፍራታን ብታግባባትም ምንም እንደማታቅ መልሳ እንዳታለች፣ መድብል ዝናም ብሎ የሚመጣ ሰው ወደ እኔ ላኪው ብሏታል። ይሄ ደግሞ ቅድስቴ ትልቅ ፈተና ውስጥ እንደወደቀችም ያሳያል። ምሳሌ ቀን በቀን ብሩክ የት ነው አባቴ ለምን አይደውልም ይመጣል ስትኝ እኮ ብዙ ጊዜ ተቆጠሩ ብላታለች። በአሁኑ ሰዓት እየዋሿት እንደሆነ ምሳሌ ተረድታለች። እንዲህ እያላችሁ እኔን አታሉኝ መድብል፣ ምሳሌን ግን ማታለል አትችሉም። እኔ እኮ ጭንቅላቴ ሊፈነዳ ነው። ቀን በቀን ጥያቄዋ ከብዶኛል። እሺ ምን ልመልስላት? አለችው። መድብልም ዝና ወዶ ሳይሆን በግዱ ይናገራል፣ ስለዚህ አይዞሽ ብሏታል። መድብል ሊበላ በላ ያሰበውን ምግብ ሳይበላ በጣም የወንድሙ ጉዳይ ስላሳሰበው ተነስቶ ደመኝታው ገብቷል ማለት ነው። ሉላ ዘና በመታሰሩ እና በመታገቱ በጣም ትደስታለች። ለአንድ ቀንም ቢሆን የናፈቀችውን አየር እንደ እንቦሳ ጥጃ ቡርቅ ቡርቅ ማለቱ ተመችቷት ነበር። አሁን በጣም እያሳሰባት ያለው የፍቹን ወረቀት ላይ እንዲፈርምና ተፈረመላት ነፃ እንደሆነች እየተሰማት ነው። የሰማኒያ ሚስት ስለሆንኩኝ እሱ ሀብታም ነው፣ ንብረትም እጠይቀዋለሁ ብትል፣ በዚህ ጉዳይ ግን ሞገስ አልተስማማም። ሞገስ ላይ አሁንም እየዛተ ይገኛል። ዝና ሚስቴን ቀምተከኝማ እንዲህ በሰላም አትኖርም፣ እናንተ ሶስታችሁንም እሰራላችኋለሁ ብሎ ዝቶባቸዋል ማለት ነው። እንዳጣም የአቅሟን እየተፍጨረጨረች ነበረ እንደውም ሞገስ ምንም አይነት ፍንጭ ምንም አይነት መወራጨትም ሆኖ ዝና ላይ አላሳየም። ዝና ስለታሰረ እንጂ ሞገስ በጣም ነው ዝናን የሚፈራው። ወንድሙ መድብል ሲደበድበውም ሆነ ሲመታው ምንም እንኳን ለመማታት እዛ ጋር እጁን አልሰነዘረም። በጣም የሚገርመኝ ምን አይነት ጓደኛ ነው እስኪ አስባችሁታሉ፣ ተመልካቾቼ። ይህ እንግዲህ የምሳሌ ድራማ ይሄን ይመስል ነበረ የሞገስ ሁኔታ። እንዴት አያችሁት? እንደው እልሁን እንኳን በቡጥ ብሎ ቢወጣ በየ ተመኘሁን ስለዚህ፣ በዚህ ላይ ደግሞ የሰው የሰማንያ ሚስት አቅፎ እያደረ ነው የሚገኘው ዝና። ከሉላ ላይ ሰማንያውን አላወረደም ብቻ፣ አጣብቂኝ ውስጥ መድብልም እንደገባ